ትልቁ ዳቦ ተቆረሰ ይባላል እንግዲህ፣ ከመሸ መጥቻለው ማለት ነው። ጋይስ ዛሬም እንደተለመደ አዲስ ቪዲዮ ይዤላችሁ መጥቻለው ማለት ነው። ሄሉ ቪዲዮ ለቃለች። ሄሉ ማለት ሱሲ የሄለን ጓደኛ ቪዲዮ ለቃለች፣ ቪዲዮ ሰርታለች ማለት ነው። ከያቢና ሄሉ ጋ ልታስታርቅ ፈልጋ ቪዲዮ ሰርታለች። እያም ሆነ ወደ ገደል ልግባ ማለት ነው። ውድ ቤተሰቦቼ እኔን የምትወዱኝ በጣም የምወዳችሁ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ አርጉልኝ። ላይክ በማድረግ ይህም ቪዲዮ ጀምሩ። አሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ ማለት ፈልጋለሁ። ይሄ እያ የሚባለው ሰውዬ ማለት ነው አስመሳይ ተንከሲስ ማለት ነው። እኔ መሳደብ አልችልም። ቅርታም ሶሪ ጋይስ፣ ተሳስቼ ነው። ምን ማለት ፈልጌ ነው፣ ግን ጥቅም ፈልጎ ታሊኮ አለበት። ሲጀመር ራሱ እየመጣ እኔ እንደመሰለኝ ነው። ምክንያቱም ቪዲዮ አይቼ አሳብ አስታይ የመስጠት መብታለኝ እንዴ። እኔ እንደሚመስለኝ ተሊኮ አለበት። ተሊኮ ነው እንጂ የመጣው ሲጀመር ራሱ እውነት እሉን ወደው አይመስለኝም። ወለት ነው እምላችሁ። እስቲ አስቡ ቤተሰብ ሄሉ ምንም ሲያደረግ አላየም። እኛም በካሜራ እንዳየሩ ምንም ነገር አላደረገችው። በጆሮን ንገርሽ ሆነ ነገር አላት ነገራት። ሀየው የሚሳሳሙ መሰላቸው። ኦኬ እሷ አልጋ ቤት ውስጥ የያዘችው ይቅርታ አድርጋለት። እናቷን ከአንዴም ሁለቴ አልቅሶ ጠይቋል። እሺ ይሱስ ደግሞ እኔ የሚያዳድደኝ በዚች ፍጥነት ሴት ማምጣቱ ነው። ከበፊትም ኤለንን ብራላት ብሎ ነው እንጂ የገባት ለጥቅም ነው እንጂ ኤለንን ፈልጋ አይደለም። ይሄ ለሁላችንም ግልጽ ነው። እኔ እንደ መሰለኝ ነው ማወራው ማለት ነው። ብራላት ብሎ ነው እንጂ የገባ እውነት የሄለን ፍቅር ብኖረ ኖሮ በውስጥ እውነት ኤለንን ለይለን ስሜት ቢኖሮ ኖሮ ማለት ነው። እንደዚህ አደርግ ማለት ፈልጌ ነው በአጭሩ ንንገራችሁና የእውነት እንደ ሰው ግን በጣም ነው የተሰማኝ ማለት ነው። ሄሉ ደግሞ የኔ ጠንካራ፣ የኔ ልዩ፣ አይዞሽ እመቤቴ ድንግል ማርያም ከአንቺ ጋር የሆኑ። እውነቴን ነው የሚላችሁና አንዴ ደግሞ መናገር የምፈልገው ነገር፣ ውስጤን የአመቀኝ ነገር ማለት ነው ይሄ ልዊል የሚባል ሰውዬ ራሱ የሆነ ችግር አለበት። ይቅርታ አድርጉልኝ። ማላምን በዛን ሰዓት ለምንድነው ኤሉን የጠራት? ሲጀመር ራሱ መጀመሪ በቀደም ቪዲዮ ሲሰሩ መጀመሪ አልነበረም። ከዛ በኋላ ነው ሄደ። ለምንድነው ኤሉን የጠራት? ኤሉን ይወዳታል ወይ? ለኤሉ ስሜት ካለ ለምን መጀመሪያውኑ ስሜቱን አልተናገረም? ለምን እኔ ወድሻለሁ ብሎ ለምን ተናገረም እንዴ! እሷ ቀለበት አስራ ስንት ነገር ስትሰራ የት ነበረ? አሁን ደግሞ እኔ ግን የሆነ ነገር የሆነ ነገር እኔ ድራማም ይመስለኛል። እኔ ግራ ግቢት እኔ ተነጋግሮ ሁለቱ ልሁልና ያም ይባለው ኤሉን ፕራንክ እያደረጉም ይመስለኛል እኔ ግን፣ እኔ እንደ መሰለኝ ነው ነግሬያቸዋለሁ። እኔ ግራ ተጋብቻለሁ። አንድ ነገር እንደሚሰ እስከሚሰማ ግራ ግብት ብሎኛል ማለት ነው። ሰው ሲቶኝ እኮ ብዙ ነገር ታስባላችሁ፣ ብዙ ነገር እናስባለን። እና እውነት ኤሉን ቢወድ ኖሮ እንደዚህ ያደርጋል? እንደ ብዬ ሳስበው ከሱ አይጠበቅም። ጥቅም ፈላጊ ነው። አንዳንድ ወንዶች ማለት ነው፣ ጥቅም ፈለጋ ብር አላት ብሎም የገባ ይመስለኛል። እኔ አላቅም። እኔ ግን ብዙ ነገር ብዙ መንገድ ተጉዣለሁ ማለት ነው። ማለት እንደዚህ ሲሆን እቺ ልጅ ማለት ኤሉ እኮ ብዙ ሰው ነው የሚመኛት ዛሬ በጣም ማለት ነው። እና እንደዚህ የወታ ሲያበላሹ መቼም እሷ አትወርቅም፣ መቼም ቢሆን አይሳካላችሁም፣ መቼም ቢሆን ማለት ነው። እኔ ግን ሄሉ ለሄሉ ሸርሸር አድርጋችሁ አድርሱልኝ። ይሄ ቪዲዮ ከሰማች እንዳታልቅሽ፣ ለፈጣሪች ብቻ ንገሪ፣ ፈጣሪ ይሰጥሻል። እንዳታለቅሽ፣ ያለፈ ነገር አልፏል። ካላሳ አንቺ ከዚህ በፊትም ስንት ነገር አሳልፈሽ እኮ ነው እዚህ ጋር ደረስሽው። ለአንቺ ሁሉም ነገር ብርቅ አደለም፣ አዲስ አደለም። ስንት ነገር አሳልፈሽ ነው እዚህ ጋር ደረስሽው። እንዳታለቅሽ ጀግና ጀግና ጀግና የሆንሽ እናት አለሽ። እናትሽ ጀግና ናት። ከእናትሽ ጎኝ ሆንኝ ምንም ነገር አቶኝ። እና በዚህ አጋጣሚ የሄሉ ጎደኛች የሆናችሁ አበረታታት እንዳትወርቅ፣ እንዳትጠፋ ከሚዲያ ሰው እሷን እንደሚመስለኝ ሲጀመር ራሱ እኛ ማለት ነው። እና አናት አናትን የሆነ በቃ የኛ ሰው ይሄ ሰው ያርጋል ብለን ስንጠብቆ አናት አናታቸውን ነው የምንለው። እንደ ችግኝ አሁን ተክለ ነው ዛፍ ተክለ ነው ኮትክተ ነው ዋህ ካልሰጠ ነው አያድጉም። ኮትክተሹ ደግሞ ጭንቅላቱን ከበጠሹ ምን ፋይዳ የለውም። እናንተም እንደዛ ናችሁ። አንዳንድ ሰዎች እንደዛ እያደረጋችሁ ነው። ሴት ልጅ ለመጣል በጣም ብዙ ነገር ትጥላላችሁ። ሄሉ ግን መቼ አትወርቅም። አንተ አስመሳይ ታንካሴስ ማለት ነው፣ ሳልናገር አላልፍም በጣም ባለጌ፣ ለአንድ ቀን ተጣልቶ መጀመሪያ ራሱ ልጁታን ተከራይቶ ነው የሚያስቀምጣት። ራሱ ነው ሲያስቀምጠው የነበረ እንጂ ልጁታ ሲጀመር ራሱ ከሱ ተለያየታ ቢኖር ማለት ነው፣ ከዚህ በፊት ነው የራሷን ህይወት የምትኖረ። ልጁታን እሱ አስቀምጧት ነው፣ እችን ቤት አስቀምጧት ነው። እሱ እንደፈለገ የሚሆነው ሲጀመር ራሱ መገመት አያቃታቸው። መገንባት ነው እንጂ የሚከብደም ማለት ነው የሆነ ነገር ስንገነባ ነው እንጂ ምንቆዮ ስናፈርሶ ምንም ማይደቂቃ ማይፈጅብንም። እንደዛ ነው እኔ እንደሚመስለኝ፣ አስመሳይ ነው። ጥቅም ፈልጎ ነው እንጂ ወደዚህ ወደ ሄሉሽ አይመጣም። ሌላ ነገር ፈልጎ አይደለም ማለት ነው። አሁን ደግሞ ያ ነገር አጥቶ ይሆናል እንጂ ምክንያት እየፈለገ እስቲ ከመጣ ስንት ጊዜ ነው? ኒኮግራፍ ነው ዛሬ ቀለበት ታሰረ በነጋታ ይሄ ይጠፈጥ ድራማ ነው ለማለት ራሱ በጣም ነው የሚያሳፍረው። እውነት የሆነ በቃ የተወሰነ ቀን የወሰደ የወሰደ ነው ቆዳ ራሱ በቃ አፌን እጄን ነው ያዘኝ ማለት ነው። ለማመን ግራ ግብት ነው አለኝ። እና የሆነ ታሊኮም ነው ያ ታንካሲ ሰውዬም ሊኮትም ይሆናል እያልኩ እኔ ግን አላቅም ብቻ። ብዙ ነገር አስቤያለሁ። ብዙ ነገር ገምቻለሁ። ፈጣሪ ጠብቅሽ። አንቺ ዛሬም ነገም ጀግናንሽ የእውነቴን ነው የሚልሽ። እኔ ለአንቺ ቃል የለኝም። አንቺ በርቺ ብቻ እንዳታለቅሽ፣ በሚዲያ እንዳታለቅሽ። መጥተሽ ሁሉም ዛሬ ለመሳቅ ነው እንጂ ምንም አንችን ወዶሽ አይደለም። አይዞሽ የሚልሽም ሁሉም አንችን ወዶሽ አይደለም። ሉሻ ሰው ስትቀረቢ ደግሞ አውቀሽ መቅረብ አለብሽ ማለት ነው። እሷ በጣም ልቧ ክፍት ስለሆነ በጣም አንዳንዴ ደግነት እኮ በጣም መጥፎ ነው። ደግነት ይሄ ደግነት ረ የእውነት አንዳንዴ በጣም ነው የሚያስጠላና የእውነት እኔ ምን እንደምላችሁ ብቻ አላቀም በጣም ነው አንጀቴ ነው የበላችሁ። የዛሬ ቪዲዮ ሳይ በጣም በጣም ነው የተሰማኝ፣ እንደዚህ መሆኑ ማለት ነው። አንተም ነገ ታገኛለህ። ዛሬ የዘራህን ነው ነገ የምትበላው። ስለዚህ ጠብቅ። ፈጣሪ ደግሞ የሰራክን እየሰራከን ይሰጣል። እውነቴ ነው። ዛሬ የሰራሹን ነገ ታገኛለሽ። እንደ ድሮ ውሎ አደረም ሁሉም ነገር እንደዛ ይላችኋለሁ ቤተሰቦቼ፣ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን በኮሜንት ስር አሳውቁኝ። በጣም አከብራችኋለሁ። በጣም ወዳለሁ ወዳችኋለሁ። ከሌላ ቪዲዮ ጋር እስከምንገናኝ መልካም ቆይታ ይሁንላችሁ።